ምንድነው ምታመጪው? ለማርኮት ደውልለት። አሁን ደውለት፣ ያለ ስልኩን ስ ዜሮ ዘጠኝ አስር። እሺ፣ አንተ እንደሆንክ ካወቀ ችግር ይፈጠራል። ሌላ ሰው እንደውም ብዙ አታውራ። እኔ እንደዚህ የምታስደርገኝ ራስህን አጉል ጻድቅ ለመሆናት ሞክር። ራስህን አታለህ፣ እኔ ሴጣን አታድርገኝ

ሰላም ሰላም፣ እንድና የተከበራችሁ የቻናሌ ቤተሰቦች እንድትናችሁ፣ ሰላም ናችሁልኝ? እኔ ሰላም ነኝ እግዜር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታትን ውድዬ። ነባር የሆናችሁ ደግሞ ላይክ፣ ሸር እያደረጋችሁ በተሰብኑ እና ዛሬ ደግሞ ይዤላችሁ የመጣሁት አዝናኝና አስተማሪ የሆነው የአደይ ድራማ ነው። ይዤላችሁ የመጣሁት ውድዬ፣ ባለፈው በክፍል 39 አቋርጠ ነው ነበር። አሁን ደግሞ በክፍል አርባ ይዤላችሁ መጥቻለሁ ውድዬ እና ባለፈው ፍቅር ከቤት ደመቀና ንጉስ ይዘዋት እንደሄዱ እንደጠልፏት ነው ያቋረጥ ነው። ዛሬ ደግሞ ይዘው ብር አምጪ ብር አምጪ እያሏት ነው ማለት ነው ውዱትዬ። አደይ እያሳቃየሻት እንደነበረ ሁሉ አደይ እንዴት እንዳያሰቀይሻሽ እንደነበረ አሁን ይገባሻል። አሁን የሁሉ ነገር መጀመሪያ በአደይ እያደር ስታደርጊው በኔ በሆንስ ብለሽ ማሰብ ነበረብሽ። ለምንድን ነው የአደይ የአደይ ደሞ ለምንድን ነው ለኔ እየሰጠሽኝ ብሎ ሰጠይቃት። እንዴ አንቲ አራራ ምስለህ ነበር የምትሰማኝ ጅል ነህ እንዴ? አለችው አንቺ ጅል ነሽ፣ ከእንደ አንቺ አውሬ መሆን ጅልነቴ ይሻለኛል። አንተ አውሬ ካሁን በኋላ የአደይ የሰጠሽኝ ብር እጥፍ አድርጌሽ ካልመለስ ከዚህ ቤት አትወጭያትን አሳይሻለሁ ብሎ እዛ ተባት ማለት ነው። እንደዚ ብሏት መጀመሪያ ስትወጣ ከቤት ስትወጣ ለአደይ ለኤሉ ቤት ቀልፋት ዳ ነበር። ከዛ ኤላና ዳዊት ቤት በታጧቸው ማለት ነው። ልንፍቅር ስፈልጓቸው ያለው እንዴህ የት ሄደው ነው? ዳራጅ ላይ ደግሞ የፍቅር ስልክ አገኙ ማለት ነው። ወዱትዬ በጣም ተደናግጠው እየፈለጓቸው እያለ እስኪ ከሰን እንዳይሄደውም አጧቸው ማለት ነው። እስኪ ክላሳቸው ሄደን እንፈልግ ብለው ክላሳቸው ሲሄዱ የሆነ ድምፅ ሰማ። ኤላ እንዴ ድምፅ እየሰማሁ ነው ብለው ወደ የኤሉ ክፍል ሲሄዱ እዛ ላይ ተዘግታለች ማለት ነው። ሲከፋት ምንነሽ ነው ስሏት፣ የታለችች የተረገመች ፍቅር የታለች የታለች ብላ እየፈለገች፣ ምንነሽ ነው ስሏት፣ በር ዘግታኝ ሄደች፣ ቆልፋብኝ ሄደች። እናንተ ባትሞጠ ኖሮ እኮ እኔ እዚ ላይ ተዘግቼ በር ተዘግቼ ታፍኝ እሞት ነበር አለች ማለት ነው። ከዛ ሌላ ምን አላት እንዴ፣ ብትዘግተች ነው ታፍነች የምትመጩ? ምን እንዳትሆኝ ነው ብዘግተች አደለ እንደምትተኙ አላት። እንደዛ አላት ማለት ነው። የሸፍክነው ብላ ግፍትር አድርጋው ወጣች ማለት ነው ውዶች። እዬ ከዛ ወደ ሳሎን ሲመጡ የለችም ፍቅር። የት ሄዳ ነው ስትባል፣ የት ሄዳ ነው ፍቅር፣ የት ሄዳ ነው ፍቅር፣ ይታለችች ነግራም ስትለው፣ ላንቺን ልጠይቅስ እንጂ የት ሄዳ ነው ብሎ ጠይቃት ማለት ነው ወንድሟ። ወንድሟ ሲጠይቃት ከዛ እላዬ ብላ ላ ስማው ተቀመጠች ማለት ነው። አንቺ የምጠይቅሽ በስነስርዓት መልሽ። የት ሄዳ ነው ፍቅር ሲላት፣ እኔ የማውቀው ነገር የለም። እኔ ክላሴ ላይ እያለሁ እየጨፈርኩ እያለ መጥታ ስልኬ ስልኬ ቀምታኝ ብር ቆልፋብኝ እንደሄደች ነው የማውቀው እንጂ እኔ የማውቀው ነገር የለም አለችው፣ ማለት ነው ለወንድሟ፣ አኩርፎ ማለት ነው እንደዛ አለችው። ከዛ በጣም ተጨናንቀው እንደዛ ብለው ሲወጡ ወደ ውጭ ሲወጡ ባረኩ መጣ ማለት ነው። እዚህ ላይ ምን አለችው ለንጉስ ለአደይ፣ አደይ እጅህ ላይ እንድትገባ አደርጋታለው ግን አሁን ፍታኝ አላት። የመረሽነው ልፍታሽ ልፍታሽ፣ እዴ አደይ ለኔ የኔ ታደርጊያ ታገለ ይሻላት። አዎ አዎ አደይ የኔ እኔ እንዳልኳት ስለምትሰማ ያንተ አደረጋት አለው አለችው ማለት ነው። አንቺ ክፉ አንቺ ክፉ ተንኮለኛ እንደ ድሮ የምትሸውድልሽ መስሎሽ ነው እንዴ ብሎ አንቆ በጥፍ መታት ማለት ነው። በጥፍ አንተ ቆሻሻ፣ አንተ ላይ አንተ እኔ ላይ እጅ ተነሳለ አለችው። ቆሻሻማ አንቺ ነሽ፣ በሰው ንብረት በሰው ገንዘብ ለሰው የምታሰቃይ አንቺ አርሜኒ አላት ማለት ነው። እንደዛ ብሎ እያላት እያለ ዳዊትና ሁላቸው ሲበጡ ዳዊትና አደ ይቀሩ ማለት ነው ቤት። ከዛ ምን አለው? አደይ ነፍቀሽኝ ነበር፣ እንኳን ሰላም መጣሽ፣ በጣም ደስ ብሎኛል ስለመጣሽ አላት ማለት ነው። እሷም ዝም አለች። እንዴ ምንድነው? ይቅርታ አላደረግሽልንም እንዴ? አትተመልሰሽ አትሄድም አይደል ወደ ስላት፣ አይ እሄዳለሁ ብለ ለምን ለማ ጠይቄያት እመጣለሁ አለችው። ከዛ ኤሉ ግን ኤላ ቤት ነው ያለችው ኤላ ይ ብላ ልትስማ አደረጋት ትራደረጋት አንተ ደግሞ የች ለምለም የምትባል ሰራተኛ ከመጣ ጀምሮ ጸባ የተቀያየረብኝ አለች ማለት ነው እሱ ደግሞ ኤሎ የምትናገሩ እየተጠነቀች ያላት እንደዚህ ያለች ያለ ለምለም መጣች ማለት ነው ለም እንዲህ ለምዬ ብሎ ለለምለም ተነስቶ ተቀበላት ማለት ነው እሷ ለኤላ ስማ፣ ኤሉዬ እንዴት ነሽ ብላ ስትቀመጥ ማለት ነው። ለምለም ደህና ነበርን አለቻት እና ምን እየሰራሽ ነው በዚህ ሰዓት ላይ? አትሄጂም እንዲህ ወደ ቤትሽ? ምን እየሰራች ነው ማለት እዚህ ነው የማድረው እዚህ ነው የማድረው አለች። እንዴ ኤላ ምን እያደረገች ነው ስትለው ለኤላ አይ ከፍቅር ተጣልተው ነው እዚህ ላይ መጣ። እንዴ ፍቅር እኮ ጠፍታ ተብሎ እየተፈለገች እኮ ነው ምናምን አለችው። እዚህ ላይ ደግሞ ደመቀ ለደመ ምን እያደረግካት ነው አንተ? አለው ለንጉስ አንዴ አናዳኛ አንዴ ብቻ ነው የመታዋት አለው አንተ ለምን ትመታታለህ? ልጅ ቆንጆ የሆነች ልጅ ለምን ትመታት? አለ ስለው ደመቀ ልቀቀኝ፣ ልቀቀኝ። አሁን ፍቱኝና ልሄዳለች ምንፈታች ከሆነ ብራስ ልኪ ብር ከላክሽ በኋላ ነው ጥፋ አድርገሽ ብር ከላክሽ በኋላ ነው ምት የምን የምንፈታ፣ ሻላት ማለት ነው እንዴ ስንት ነበሩ ለወንድሜ የደውልለታ ግን ለወንድሜ ስትደውልለት ደውልለት፣ አንተ መሆነ ማወቅ ያለበትም አንተ መሆነ ካወቀ ብር አይልክል፣ አይልክልኝም፣ አይልክም እንደሁም ለአንተም ጉዳት ያደርስ ብሃል አለችው። ማለት ነው አንቺ ተንኮለኛ በሌላ ሰው ብቻ መስሎን ነበር። ለወንድምሽል ጭምር ነው እንደዚህ ተንኮል የምታስብበት አላት ማለት ነው። ኤላ ደመቀ ይቅርታ እንደዚ ብሏት፣ ኤሉ ኤላ ቤት ተኝታ ነበር። እዛ ላይ ነው ያደረችው። እና አንቺ አትንሽም እንዴ ሂጂ ወደ ቤትሽ ብላ የለበሰችው ልብስ ስታነሳባት ምናባስ ምን አገባሽ? እያለች ከለምለም እየተጨቃጨቁ እያለ ላመጣችው፣ እንዴ ሴቶችዬ፣ ምን ሆናችሁ ነው እየተጨቃጨቃችሁ ነው አላት ማለት ነው። ከዛ ለም ምናለች? አይ ወደ ቤት እሄዳለሁ ስትለኝ አይ ትንሽ ቆይ እያልኳት ነው ምናምን አለችው ማለት ነው። እሷ አኩርፋ አደ ለምለም ኤሉ አኩርፋ ወጣች ማለት ነው። አኩርፋ ስትወጣ ግን ምንድን ነው ያላችሁ? ከኤሎ ምንድን ነው ያላችሁ? ምንድን ነው ከስር ስር መጥፋት አትጠፋም? ሳ ምን ሆኗ ነው ብላ ስትጠይቀው፣ አይ ምንም የሆነ ነገር ምንም የለን፣ ምንም አይነት ግንኙነት የለንም ለሚዬ ብሎ አስረዳት ማለት ነው። ከዛ ተደወለበት ባረው ባረው ተደወለበት፣ ብር ላክ ተባለ ማለት ነው። እንዴ ማና አንተ ፍቅር አግኝተናት ነው ለይሄ ተከፈለካት በርላክስ ይልሱሉት እሺ ፍቅር ይሄ የድምጽ አስሙኝና እልክላችኋለሁ አለ አላቸው፣ ማለት ነው። እነሱም ተናገር አልዋት ወንድሜ ልገድሉኝ ነው ጨካኞች ናቸው በጣም ጨካኞች ስለሆኑ ብር ላክልኝ ብላ ብር አስላከች ማለት ነው። ውዶች እዬ ብር አስልካ ፍቅር እየዘራችው ነገር እያጨደች ነው የምር እና እየዘራችው ነገር እያጨደች ነው ማለት ነው እና እየተጨናነቀ ባረኩ እየተጨናነቀ ዳዊትም አይዞ አትጨናነቅ ምንም አንተ ተጨንቀ የምትመልሰው ነገር ስለሌለ አትጨነቅ አለው ማለት እና አይዞ አይዞ አትጨናነቅ ብሎ አጽናናው ነው ማለት ነው እሱ ማለት ነው ከዛ የባረኩ እናት ልወደ አዴ ደወሉ አዴ ልጅ ናፍቀሽኛል እንደትነሽ ፍቅርስ እንደትናስ እየበረታች ነው ብለው ስደውሉላት ማለት ነው እኔ ምንድን ነው ከፍቅር ጋር አልተስማማችሁም? እንዲህ አለቻት። ከዛ ፍቅር እኮ ላንቺ ነው አደራ አደራ ብዬ እየተወኳት፣ ፍቅር ገና ናት ልጅነቷ አልጨረሰችም እና ልጅ አደራ ከአንች ከአንቺ ጋር ትሆን ቤቱም ሁሉም አንችነሽ፣ አደራ ለአንቺ ነው አደራ ብዬ እየተወኮች ብላ ተናገረች ማለት ነው። ከዛ ኤሉ ምን አደረገች? ለምለም ክሽና ቤት እያለች ሄዳ ምን አለቻት? አንቺ ደግሞ ምን እየሰራች ነው ሞያለኝ ያለኝ ለማለት ነው አለቻት። ያንቺ ሽሮ እንድታየሽ አለቻት። ይህምን አንቺና እናንተ ሁላችሁ የሽሮ ውጥት ናችሁ። አይ ስለ ሽሮ ስለ እንትና እንትና አትናገሪ፣ ግን የሽሮ ሽሮ አንቺ ሽሮ መሳታችም የላ ነግሮኛል ብላ አበሸቀቻት ማለት ነው። ከዛ ልትመታት ስትል ፈርታ ወጣች ማለት ነው። አሬ ደግሞ ምን አለችው ለንጉስ፣ አንተ አንተ ምንድን ነው የሰራችሁት ነገር ሰምቻለሁ። ለፍቅር የፍቅር መታገት ምክንያት እናንተ ናቸው፣ እናንተ ናቸው ያገታችኋት ብላ ስትጠይቆ ምን አላት? እኔ ከፍቅር ጋር ምን አለኝ? እኔ ከአንቺ ጋር ነው እንጂ ከፍቅር ጋር ምን አለኝ? እኔ ፍቅር አላት እንዳትቀርበኝ ግን ቤታችን አውቀዋለሁ ቤታችሁ መጥቼ ጉዳችሁ ሳላወጣ ለፍቅር ያገታት ንገረኝ፣ ስትለው እኔ ምንም ማውቀው ነገር የለም ደመቀስ ደመቀስ ደመቀስ ያውቃል አለችው። እኔ አላቅም እ ስለ ደመቅም አላቅም ብሎ ብሏት ትሄዳ ማለት ነው እና ከዛ ንጉስ መጥቶ ምን አለው ለደመቀ፣ በትንቀየር ወንድሟ፣ ወንድሞ አዴ ሰምታለች። አዴ ስለሰማች ለወንድሟ ይዛ ትመጣለች፣ ወደዚህ ትመጣለች እና ሳትመጣን ቦታ እንቀየር ስላት ማለት ነው። ልቀቀኝ ይወጣል፣ ልቀቀኝ አለችው ፍቅር። ወደ አባትሽ ነው የምትሄጂው ብሎ በጥፍ መታት ማለት ነው። በጥፍ መቷት አፋአፍ ነው ለወስዳት ስል በነከሰችው ለ ተደመቀ አንቺ ተንኮለኛ ብሎ እሱም አፍኗት ይዟዋት ወጣ እላችኋለ። ወዳጅዬ በክፍል አርባ ይህ ምስል ነበር። በክፍል አርባ አንድ እስከምንገናኝ ላይክር ሳብስክራይብ ያደረጋችሁ ጠብቅኝ ወዳጅዬ። ድርጅት ያደረጋችኋለው። ባይ ባይ